በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ብፁዕ አባታችን አቡነ መቃሪዎስ የካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ መንፈሳዊ ተልእኮ ተቀብላችሁ ለአገልግሎት የምትፋጠኑ ብፁዓን ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ካህናትና ዲያቆናት፣ የመንግስትና የግል የሚዲያ ተቋማት የማህበራዊ ሚዲያ ባለሙያዎችና ጥሪ የተደረገላችሁ ተጋባዥ እንግዶች ጥሪያችንን አክብራችሁ ስለተገኛችሁ በልዑል እግዚአብሔር ስም ልባዊ ምስጋናችንን ለማቅረብ እንወዳለን። ወደ እለቱ ጋዜጣዊ መግለጫ ከመግባታችን በፊት ሐዋርያው ቅዱስ ዮሐንስ በራዩ እንሆ ሁሉን አዲስ አደርጋለሁ አዲስ ሰማይና አዲስ ምድርን አየሁ ፊተኛው ሰማይና ፊተኛይቱ ምድር አልፏልና ባህረም ወደፊት የለም በማለት እንደተናገረው በማይልቀው ቸርነቱ መግቦቱና ጠብቆቱ የዘመናት ባለቤት ልውል እግዚአብሔር ወቅትን እያፈራረቀ አዲስ ዓመትን ይሰጠናል። ዛሬም ቁጣውና ምሕረቱ በደላችንን በትዕግስት አሳልፎን በ2018 ዓ ም የዘመን መለወጫ ደርሰናል። እዚህ የተገኛችው እንግዶቻችን ይህንን መርሃ ግብር በቀጥታ ስርጭት የምትከታተሉ በተለያየ ሁኔታ ውስጥና በተለያየ ዓለም ክፍል የምትገኙ ኢትዮጵያና ትውልድ ኢትዮጵያን እንኳን ከዘመነ ማቴዎስ ወደ ዘመነ ማርኮስ በሰላም አሸጋገረን። በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን ገዳማዊ ሕይወት ራስን ለእግዚአብሔር በማስገዛት ትትናን ገንዘብ አድርጎ እያንዳንዷን ሰዓት አንድበትን ጉልበትንና ሀብትን ለእግዚአብሔር በመስጠት የዓለምን ዝና፣ ሀብት፣ ንብረት አላፊ የሆነውን ንግስና፣ ውበትን በመናቅ ቤተሰብና ዘመድን ተለይቶ በመውጣት በገዳም ውስጥ በስራ ታቦ ተወስኖ መስቀሉን ተሸክሞ መኖር መሆኑን ትነግረናለች። ለዚህም ፋናዎቹ በብሉይ ኪዳን ከነበሩት ታላላቅ ነቢያት ውስጥ የነቢዩ ኤልያስን የነቢዩ ኤልሳ እና የነቢዩ ሄኖክን ሕይወት መመልከት ይቻላል። ኤልሳ አባትና እናት ያለው በአስራ ሁለት ጥማድ በሬ የሚያርስ ነበረ። ባለማዊ ሕይወት ሲኖር ምንም ያልጎደለበት ነበር። ነገር ግን የእግዚአብሔር ነቢይ ኤልያስ ተከተለ ብሎ ጥሪ ሲያቀርብለት ምንም ሳያቅማማ በሬዎቹን አርዶ ለሕዝቡ አብልቶ አባትና እናቱን ተሰናብቶ ወደ ቀርሜሎስ ተራራ ወደ ምድረ በዳ ወደ በረሃ ነቢዩ ኤልያስን ተከትሎ ነቢዩ ሄኖክም ቤተሰብ መስርቶ የሚኖር የነበረ ነገር ግን የበለጠ እግዚአብሔርን ለማገልገል ስለፈለገ አኗኗርና አካሄዱን ከእግዚአብሔር ጋር በማድረጉ እግዚአብሔር ሰውሮታል። በአዲስ ኪዳንም ሕይወትን በጌታችን ገዳማትን ገዳማ ሕይወትን በጌታችን በኢየሱስ ክርስቶስ ተባርኮና ስርዓቱ ተዘርግቶ ተሰጥቶናል። የአዳምን በደል ይሽር ዘንድ በሥጋ ከድንግል ማርያም የተወለደው መድኃኒ ይህ ሕይወት የቅድስና መሆኑን እንድንረዳው ከሁሉ አስቀድሞ የባረከው መሆኑን ልብ ልንለው ይገባል። በነቢያትና በሐዋርያት ያላበቃው ገዳማዊ ሕይወት በግረ ልቦና የሚከተሏቸው ብዙ ቅዱሳን፣ ንዑዳን፣ ብሩካን፣ ጻድቃን አባቶቻችንና እናቶቻችን በፍጹም ተጋድሎ ለጽድቅ በግተው ገዳማዊ ሕይወት ገድሉንና ትሩፋትን ኖረው አሳይተውናል። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ የነቢያትና የሐዋርያትን ተጋድሎ እንዲህ ሲል ያስረዳናል። በድንጋይ ተወግረው ሞቱ፣ ተፈትነው፣ በመጋዝ ተሰንጥቀው፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይላል። ስለ ስሜ ቤቱን፣ ወንድምና እህቶቹን ወይም አባትና እናቱን ሀብትና ንብረቱን የተወ ሁሉ መቶ እጥፍ ይቀበላል የተባለው ዓለም ንቀው ለተከተሉት ገዳማውያን ጭምር የተነገረ ቃል መሆኑን ቤተ ክርስቲያናችን ታስተምረናለች። ዛሬም በተለያዩ ገዳማት ውስጥ ግርማ ሌሊቱን ድምፅ አራዊቱን ታግሰው ስለ ዓለም ሰላም፣ ድህነት ሌት ተቀን የሚመጸኑ በሱባኤና ባርምሞ ያሉ መነኮሳይት እና መነኮሳት ይገኛሉ። ከእነዚህ መካከል በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትን መጥቀስ ይቻላል። ከዚህ ቀደም እንደሚታወሰው የካቲት 14 ቀን 2017 ዓ ም በአዲስ አበባ ዋቢ ሸበሌ ሆቴል በተሰጠው ጋዜጣዊ መግለጫ በገዳሙ የነበሩ ችግሮች የተሰሩ ሥራዎችና በቀጣይ የሚሰሩ እቅዶችን በተመለከተ ዝርዝር ጉዳዮች ተነስተዋል። ገዳማውያኑ የሚቀምሱት እህል የሚለብሱት ልብስ እንዲሁም በሱባይ የሚወሰኑበት በዓት እንደሌላቸው በተፈጥሯዊና ሰው ሰራሽ አደጋዎች እየተፈተኑ መሆናቸው ይታወሳል። ያሉባቸውን ዘርፈ ብዙ ተግዳሮቶች ከግምት በማስገባት ከሕዝበ ክርስቲያኑና ከተቋማት በተገኙ ድጋፎች የእህልና የአልባሳት ድጋፍ የተደረገ ሲሆን የእናቶች ባት ግንባታ ተጠናቆ እናቶችን ማስገባት ተችሏል። ገዳሙ በኢኮኖሚ ነፃነት እንዲኖረው ራሱን እንዲችል ለማድረግ በጠቅላይ ቤተ ክህነት እና በሀገረ ስብከቱ እውቅና በገዳሙ ስም የባንክ አካውንቶች ተከፍተው ይፋ ተደርጓል። ገዳሙም የተለያዩ ፕሮጀክቶችን በወረዳ ቤተ ክህነት በሀገረ ስብከትና በጠቅላይ ቤተ ክህነት ጸድቆ፣ በሊቃነ ጳጳሳት ቡራኬና የቅርብ ክትትል እየተደረገበት ከምዕመናን በሚገኘው ድጋፍ ስራዎች እየተሰሩ ይገኛሉ። እነዚህ የልማት ስራዎችን ለማከናወን የሚያስችል ገቢ የማሰባሰብ ሂደት እቅዶችን በመንደፍና በመዋቅራዊ ተግባራዊ ለማድረግ እየተንቀሳቀስን እንገኛለን። ለአብነትም ገዳሙ ያለበትን አሁናዊና ተጨባጭ ሁኔታ የሚገልጹና የሚያሳዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማ ቀኖና፣ እንዲሁም ትውፊት በጠበቀ መልኩ በቴሌቪዥንና ሬዲዮ ማስታወቂያዎችን በማስተላለፍ ኅብረተሰቡ መረጃው ኖሮት ድጋፍ እንዲያደርግ ጥረት ተደርጓል። በማህበራዊ ሚዲያ በመጠቀም ለታቀዱት የልማት ስራዎች የሚያስፈልገውን ገቢ ለማሰባሰብ ጥረት ተደርጓል። በዚህም እስካሁን 29 ሚሊዮን 750 620 ሺ ብር የገንዘብ ድጋፍ እና 6 ሚሊዮን 208 810 ብር የሚገመት የአይነት ድጋፍ ማሰባሰብ ተችሏል። በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመረው ፕሮጀክት 18 ወራትን ያስቆጠረ ሲሆን በእነዚህ ጊዜያት በመጀመሪያው ምዕራፍ የፕሮጀክቱን ከ45 በመቶ በላይ ማሳካት ተጅሯል። ከነዚህም መካከል የእናቶች ባትና የእንግዳ ማረፊያ በጥሩ ሁኔታ ተገንብቷል። ለገዳማዊ እንቅስቃሴ የማይመችና አዳጋች የነበረው መንገድ 179 ሜትር ተራራ ተቦርብሮ በአርማታ ደረጃ ተሰርቶለት አገልግሎት መስጠት ጀምሯል። የቤተ እግዚአብሔር ግንባታ ተከናውኖ ሙሉ ቁሳቁስ ተሟልቶ እየተገለገሉበት ይገኛል። በተደጋጋሚ የሚገጥመውን የምግብ አቅርቦት ችግርና የአቅም ውስንነት በተወሰነ መልኩ ተፈቷል በዘላቂነት ለመቅረፍም ጥረት እየተደረገ ይገኛል ምንኩስናና ሥራ የአንድ ሳንቲም ሁለት ገጽታዎች በመሆናቸው ገዳማውያኑ የዕደ ጥበብ ውጤቶች የሚያመርቱበትን ማምረቻ ሼድ ግንባታም ተከናውሏል ለሥራው የሚያስፈልጉ መሳሪያዎችና የጥሬ ዕቃ ግብዓቶችም ተሟልተዋል ስለ ስራው ክህሎት እና እውቀት እንዲኖራቸው መነኮሳት ሙያዊ ስልጠና በብቁ ባለሙያዎች እንዲወስዱ ተደርጓል። የሻማና የጠዋፍ መስሪያ ማሽኖች ግዢ ተፈጽሞ ወደ ስራ ወደ ምርት ተገብቷል። አካባቢው በረሃማና በተደጋጋሚ በድርቅ የሚጠቃ በመሆኑ የአካባቢ ጥበቃ ሥራዎች እየተከናወኑ ይገኛሉ። ወደ ገዳሙ የሚያደርስ 8 ኪሎ ሜትር ደረጃ አንድ የጠጠር መንገድ ተሰርቶ ለአካባቢው ኅብረተሰብ ጭምር አገልግሎት በመስጠት ላይ ይገኛል። አስቸጋሪ የነበረው የጋቢዮን መልክዓ ምድር እጅጉን በአማረ መልኩ ተገንብቶ ተጠናቋል። በአሙሴት ከተማ የገዳሙን ራስን የመቻል እንቅስቃሴ ለማጠናከር የንዋየ ቅዱሳት መሸጫ እንዲሁም የችርቻሮና የጅምላ መሸጫ ሱቆች ተከፍተዋል። ለእናቶች መነኮሳይት ብቻ አገልግሎት የሚሰጥ ደረጃውን የጠበቀ ሻወርና የመጸዳጃ ቤት ተገንብቷል። ለግንባታ አገልግሎት የሚውል የሲሚንቶ ማቡኪያ ማሽን፣ የብረታ ብረት እና የእንጨት መስሪያ ማሽኖች ግዥ ተፈጽሟል። ከመንግሥት ተቋማትና ከሚመለከታቸው አካላት ጋር ውይይቶችን በማድረግ የገዳሙ ይዞታ ሕጋዊ የማድረግ ሥራ ተከናውኗል። ለአብነት ትምህርት ቤት ለቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት መካከለኛ ደረጃ ጤና ጣቢያና ሌሎች አስፈላጊ የልማት ስራዎች የሚሰሩበት ህንፃ ግንባታ የሚገነባበት 30 ሺ ካሬ ሜትር ቦታ በሐሙሲት ከተማ ላይ ከመንግስት በሊዝ ተረክቧል። ገዳሙን ከማስተዋወቅና ግንዛቤ ከመፍጠር አኳያ በቤተ ክርስቲያን አገልግሎት ላይ የሚገኙ ብፁዓን ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን መምህራነ ወንጌልና ዘማሪያን ቦታው ድረስ ተገኝተው ገዳሙ ያለበትን ሁኔታና እየተሰሩ ያሉ ስራዎችን እንዲመለከቱ ተደርጓል። የቅዱስ ሚካኤል በረከቱን ምልጃውንና ታምሩን የሚገልጽና ገዳሙን ከማስተዋወቅ አኳያ በዲያቆን አቤል መክብር ማር ሚካኤል የሚል ዝማሬ ተሰርቶ ቀረጻውን በገዳሙ ላይ ተከናውኖ በማቶት ሚዲያ አማካኝነት ለህዝብ እንዲደርስ ተደርጓል። አሁንም በእይታ ላይ ይገኛል። የቤተ ክርስቲያን አሀቲ እንደመሆኗ ትኩረታቸውን ሃይማኖታዊ ይዘት ላይ አድርገው ከሚሰሩ ሚዲያዎች ጋር በመተባበር ገዳሙን ለምእመን ተደራሽ እናደርጋለን ባልነው መሰረት በተለያዩ ሚዲያዎች ዘጋቢ ፊልሞችንና ሰፊ ማብራሪያዎችን ለምእመኑ ተደራሽ ተደርጓል። ከገዳሙ ወደ ጸበል ቦታና ከጸበልተኞች ማደሪያ ወደ ጸበል ቦታ የሚወስደው አስቸጋሪ የተራራ መንገድ የነበረ ሲሆን ተራራውን የተቆረጠ ደረጃ ተሰርቶለት ለአቅመ ደካሞችና በሕመም ላይ ሆነው ፈውስን ለሚጠብቁ ጭምር ለእንቅስቃሴ ምቹ እንዲሆን ተደርጎ ግንባታው ተጠናቋል። በገዳሙ የሚታየው የልማት እንቅስቃሴ አበረታች የሚባል ቢሆንም ገዳማውያኑ ካሉበት ችግር አንጻር በተሻለ ፍጥነት መስራት እንዳይከናወኑ ግን ተግዳሮቶች ማጋጠማቸው አልቀረም። ከእነዚህም መካከል በግንባታ እቃዎች ላይ ከጊዜ ወደ ጊዜ የሚስተዋል የዋጋ ልዩነት፣ ሰው ሰራሽና ተፈጥሯዊ ችግሮች ዛሬም ድረስ የራሳቸውን አሉታዊ ተጽዕኖ በመፍጠራቸው በገዳም ውስጥ ሥራ የሚሰራባቸው ቀናት ውስንም ሆን፣ ማለትም ገዳማውያኑ የሚያከብሯቸው በዓላት ሲቀነሱ በወር ውስጥ የሚሰራባቸው ቀናት ከአራት እስከ 14 የሚሆኑት ቀናት ብቻ መሆኑ በዋናነት መጥቀስ ይቻላል። እነዚህ ተግዳሮቶች ተቋቁሞ እያለፈ እስካሁንም የተከናወኑ ስራዎች በተለይም የእናቶችን ችግር በመቅረፍ ደረጃ ጥሩና ገንቢዎች ናቸው። ይህ የልማት ስራ ቀጣይነቱን ወደ አባቶች መነኮሳት በማድረግም ስራው ተጀምሯል። በትኩረት እየተሰሩ ከሚገኙ ሥራዎች መካከል የአባቶች በዓት ግንባታ ስራ፣ የአባቶች ቤተ እግዚአብሔር ግንባታ ስራ፣ የእንጨትና የብረታ ብረት ውጤቶች ማምረቻ ሽድ ግንባታ ስራ፣ የእህል መጋዘን ግንባታ ስራ፣ የጸበልተኞች ማረፊያ ቤት ግንባታ ስራ፣ የቅዱስ ሚካኤል ህንፃ ቤተ ክርስቲያን ግንባታ ስራ፣ የውሃና የመብራት አገልግሎት እንዲያገኙ የማድረግ ስራ፣ የአብነት ትምህርት ቤት፣ የአስኳላ ትምህርት ቤት፣ መካከለኛ ደረጃ ክሊኒክ የንጽህና መጠበቂያ ማቴሪያሎች ማምረቻ፣ የምግብ ማቀነባበሪያና የከብት እርባታ በቀጣይ ከሚሰሩ ስራዎች መካከል ተጠቃሾች ናቸው። በገዳሙ የሚከናወኑ የልማት ስራዎችን ከፍጻሜ አድርሶ ገዳማውያን ካሉባቸው ተደራራቢ ችግሮች እንዲወጡ ለማድረግ በቀጣይ የሚሰሩ የልማት ስራዎች ማከናወኛ 210 ሚሊዮን ብር የሚያስፈልግ ሲሆን ሁለት ዓመት ከስድስት ወር እስከ ሶስት ዓመት ያህል ይህንኑ የልማት ሥራ ለማጠናቀቅ የግንባታ ወቅት የሚያስፈልግ በመሆኑ ለዚህ የሚሆን ድጋፍ ለማሰባሰብ የተለያዩ መርሃ ግብሮች የሚከናወኑ ይሆናል። ላብነትም ጥቅምት 16 ቀን 2018 ዓ ም ከቀኑ አምስት ሰዓት ጀምሮ በሚል የማዳራሽ ገዳማዊ ልማት ለቤተ ክርስቲያን ትሩፋት በሚል መሪ ቃል ብዙሃን ሊቃነ ጳጳሳትና ሊቃውንተ ቤተ ክርስቲያን በተገኙበት የገቢ ማሰባሰቢያ ጉባኤ ይኖረናል። ይህ ጉባኤ ሰፊና ከ10 ሺህ በላይ ሰዎች ይታደሙበታል ተብሎ የሚጠበቅ ጉባኤ ሲሆን፣ በእኛ በኩልም ዝግጅታችንን አጠናቀናል። በተመሳሳይ መልኩ በጎንደርና በባህር ዳር ከተሞች ጉባኤዎች የሚካሄዱ ይሆናል የተለያዩ ባዛሮችን በማዘጋጀት በገዳሙ ላይ የሚመረቱ ምርቶችን ለምዕመኑ ተደራሽ እንዲሆኑ ይደረጋል። የተለያዩ ሽልማቶችን የያዙ የሎተሪ ዕጣዎች ተዘጋጅተው ለምዕመኑ የሚቀርቡ ይሆናል። በተለያዩ ሚዲያ ገጾች አሁንም እየሰራናቸው ያሉ ገዳሙን የማስተዋወቅና ገቢ የማሰባሰብ ስራም ይቀጥላል። በፍትሐ ነገሥት ፍትህ መንፈሳዊ አንቀጽ አስራ ስድስት ቁጥር 125 እስከ 127 እንደተገለጸው ምጽዋት ምሕረት ነው። እግዚአብሔር ከሰጪዎች ጋር የሚሰጥ ከተቀባዮች ጋር ሆኖ የሚቀበል በመስጠትና በመቀበል በሰዎች መካከል መተሳሰብና መረዳዳት እንዲኖር ባለጸግነትን ለባለጸጎች የሚሰጠው ከእነርሱ የሚያንሱትን እንዲያስተናግዱበት ነው ይላል። ስጡ ይሰጣችኋል፣ ተብሏልና በምጽዋት የተጠቀሙ ብዙዎች ናቸው። በቅዱስ ወንጌል እንደምናነበው ምናሴ ጠላቶቹ ከመከሩበት መቅዘፍት የዳነው ነው ምጽዋትን በመመጽወቱ ነው። የጌታን ትእዛዝ ፍቃድና ትምህርት መሠረት አድርገው ያስተማሩ ቅዱሳን ሐዋርያት ካለው የሚሰጥ ብፁዕ ነው በሚል ኃይለ ቃል የምጽዋትን ነገር ትኩረት ሰጥተውት እናገኛለን። ከዚህ በተጨማሪ በመጽሐፍ ቅዱስ ላይም በሰፊው ስለ ምጽዋትና ከመስጠት ስለሚገኘው በረከት ተጽፎ እናገኛለን። ጠቢቡ ሰለሞንም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል ይላል። ዛሬም በዚህ በእኛ ዘመን ለዓለሙ ሰላም፣ ለሰው ልጆች ሁሉ ድህነት ዘወትር የሚማጸኑት እነዚህ ገዳማውያን በተለያዩ ችግሮች እየተፈተኑ ነውና ያሉባቸው ችግሮች ተፈተውላቸው ዓለሙን ትተው የሄዱበትን የምንኩስና ሕይወት ፈጣሪን መማጸን ላይ ብቻ ትኩረት እንዲያደርጉ ሁሉም ምዕመን ባለው በጸጋ በእውቀቱ በጉልበቱና በገንዘቡ ድጋፍ እንዲያደርግ በልዑል እግዚአብሔር ስም ጥሪ እናቀርባለን። ወስብሐት ለእግዚአብሔር።